ሰላም ጤና ይስጥልን፣ እንደምን አላችሁ ውድ ቮይስ ኦፍ ራያ ዩቲዩብ ቻናል ተከታታዮቻችን። ዛሬ የራያ ሕዝብ ታሪክ የምናወሳበት ፕሮግራም ይዘን መጥተናል። ከዶክተር ተበጀ ሞላ ጋራ የተደረገው ቃለ ምልልስ እንጋብዛችኋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ቮይስ ኦፍ ራያ የራያዎች ድምፅ ነው። የራያ ታሪክ በጣም የተጠና ነው። ባለፉት ሀያ ሰላሳ ዓመታት ውስጥ በርካታ ጥናቶች ተደርገው በየዩኒቨርሲቲው በየላይብራሪ ያሉ። ስለዚህ ያን ያህል አከራካሪ አይደለም። ስለዚህ ወደ ታሪኩ ስንመጣ ቅድም አስቴር እንዳነሳቸው እንግዲህ የመጀመሪያ ህዝቦች የሚባሉት የዛ አካባቢ ራያ ሸለቆ ነው። ምናልባት ካሳውን አካባቢው የምታውቀው ከሆነ ሸለቆ ነው። በግራና በቀኝ በሰሜንና በደቡብ ተራራዎች አሉ። መሀሉ ሸለቆ ነው። የራያ ሸለቆ ማለት ነው። እዛ ሸለቆ ላይ የመጀመሪያዎቹ ነዋሪዎች ዶብአ ናቸው። ይሄ ደግሞ ሪከርድ የሆነ ሂስትሪ አለ። ለምሳሌ በአስራ አምስተኛ ክፍለ ዘመን የባዕደ ማርያም ንጉሱ የኢምፐረር ባዕደ ማርያም ጋር የተደረገውን ጦርነት በዝርዝር የሚያሳይ የባዕደ ማርያም መዋለ ንዋይ የራሱ ክሮኒካል የጻፈው ታሪክ አለ። በኋላም በአስራ ስድስተኛ ክፍለ ዘመን የፖርቹጋሉ አምባሳደር ወደ ጎንደር ሲያልፍ በአካባቢው ስላለፈ ዶባዎች ጋር ሪከርድድ የሆነ በደንብ የተብራራ ጽሁፍ ጽፏል። ስለዚህ ከሰሜን ካለው ከትግራይ ህዝብ ጋር እንደሚለዩ ምክንያቱም በትግራይ ስላለፈ የትግራይን ሕዝብ አይተዋል። የዶባዎችን አይቋቸዋል። በሩ ግልጽ ነው። ከዛ በኋላ በአስራ ስተኛ ክፍለ ዘመን የራያና አዘቦ ኦሮሞዎች አካባቢው ላይ እንደደረሱ ይታወቃል። ኦሮሞ ታሪክ የሞጋሳ ትራዲሽን አለ በሞጋሳ አንዱ ስለዚህ ወደ ታሪክ ስንመጣ ግን የራያ ሕዝብ ዶባአና ኦሮሞ አንድ ላይ ተዋህዶ ከፈጠረው በኋላ በተለይ በአስራ በአስራ ዘጠነኛ ክፍለ ዘመን የኢትዮጵያ ማዕከላዊ ነገስታት ጥንካሬ እያያዙ ሲመጡ ራያ እንግዲህ የሰሜንና የደቡቡን የምስራቅና የምዕራቡን አዋሳኝ ወሳኝ የንግድ መስመር ላይ ስለነበር ቦታው ያን አካባቢ የሰላምና ጸጥታ ማስከበር ፍላጎት ስለነበራቸው ማዕከላዊ ነገስታት ራያ ላይ ተጽዕኖ መፍጠር ጀምረዋል። ለምሳሌ የመጀመሪያውን ተጽዕኖ ከፈጠሩት ውስጥ አጼ ዮሐንስ ናቸው። አጼ ዮሐንስ ንግስናውን ከመያዛቸው ቀድሞ ተክለ ጊዮርጊስ ንጉስ እያሉ እሳቸው የትግራይ ገዥ በነበሩበት ጊዜ ጀምረው የመጀመሪያውን ዘመቻ አካሂደዋል። ንግስናቸውን ከተቀበሉ ከአስራ ስምንት ሰባ ሁለት በኋላ እራሱ ቢያንስ ሶስት የተለያዩ ዘመቻዎችን ወደ ራያ አድርገዋል። ይህ ደግሞ ለንግስት ቪክቶሪያ ላይ በጻፉት ደብዳቤ እስቲል ደብዳቤ ማግኘት ይቻላል። ራያ የሚባል ህዝብ አምፆብኝ ዘመትኩ በእግዚአብሔር ኃይል አሸንፊያቸው ተመለስኩ ይላሉ ደብዳቤያቸው ላይ ለንግስት ቪክቶሪያ የጻፉት። ስለዚህ አጼ ኃይለ ሥላሴ በተከታታይ ወደ ራያ ባደረጉት ዘመቻ በተለይ በኋለኛው ዘመቻቸው የመጨረሻ ዘመቻ የሚባለው ያደረጉት ምንድን ነው? ትርፍ ታቦት ይዘህ ተከተለኝ ነው ያሉት የአማራውንም በላስታ በኩል ያለውንም በእንደርታ ያለውንም ክርስቲያን ማለት ነው። ስለዚህ በኢትዮጵያ ዘመናዊ ታሪክ ውስጥ የመጀመሪያው የህዝብ ሰፈራ የተካሄደው ራያ ውስጥ ነው። ይሄ ሪከርድድ ሆኖ ዞብል የሚባል ራያ ብትሄድ፣ ዞብል ተራራ ላይ ያለ አደባባይ ኢየሱስ የሚባል ቤተ ክርስቲያን አለ። እዛ ቤተ ክርስቲያን ላይ ያለ መዛግብት የተደረገውን ዘመቻ እና የተደረገውን ሰፈራ በግልጽ አብራርቶ ያሳይሃል። ስለዚህ የመጀመሪያው ፎርማል የሆነ የህዝብ ሰፈራ የተካሄደው ራያ ውስጥ በአጼ ዮሐንስ የመጨረሻው ወደ ራያ ባደረጉት ዘመቻ ነው። በዚህም ንጉስ ምኒልክ ከሸዋ፣ ሌሎቹ ባላባቶች ከዋግና ከላታ ወርደው የራያን ህዝብ ለመጨረሻ ጊዜ ያንበረከኩበት ጦርነት አካሂደዋል። በዛም በርካታ የክርስትና ተከታይ ትግርኛና አማርኛ ተናጋሪ የክርስትና ተከታይ በአካባቢው አስፍረዋል። ለዚህ ደግሞ አሁን አማራ ክልል ውስጥ ባለው የዞብል ተራራ ላይ ብትሄድ የአሉላ ሰፈር የሚባል አለ። የትግረኛ ተናጋሪ የነበሩ ሰዎች እዛ አካባቢ የተፈሩበት። አሁን ራያ ዞቦ በተባለው ደግሞ ባላጥቂት አማርኛ ተናጋሪዎች አሉ። እስቲ እኔ አካባቢውን ዙሪያ ይቻሉ የሴትልመንቱ ዓላማ ምንድን ነው? ህዝቡ አማጺ ስለነበር፣ ይሄ ኦሮሞ እና ዶባው የሰራው ህዝብ አማጺ ስለነበር እንደ ስትራቴጂ የተወሰደው ምንድን ነው? ክርስቲያኑ በማስፈር አካባቢውን ሰላም ማድረግ ነው። ስለዚህ በመጨረሻ በአፄ ዮሐንስ ዘመቻ የራያ ህዝብ ፖፕሌሽን ኮምፖዚሽኑ በመሰረታዊ መንገድ ተቀየረ ማለት ነው። ከዋግ ከትግራይ ከላስታ የመጣ የአገውኛ የትግርኛና የአማርኛ ተናጋሪ ህዝብ ተሰፈረበት አካባቢ እና ከዛ ቀጥሎ በአስራ ዘጠነኛው ክፍለ ዘመን የሁለተኛው አጋማሽ ላይ ነው መጨረሻ ላይ የጣሊያን ጦርነት ተካሄደ። የጣሊያን ጦርነት ከተካሄደ በኋላ ከጦርነቱ በኋላ ንጉሰ ነገስቱ ወደ ሀገር ሲመለሱ በተመለሱ በአመት በሁለት አመት ውስጥ የራያ አመጽ ተነሳ። የራያ የገበሬ አመጽ በተለምዶ ዘፈርቶ ወያኔ ቀደማዊ ወያኔ የሚባለው ማለት ነው። አመፁ የተነሳው ራያ ነው። ከዛ ዋጅራት ሄደ። ከዋጅራት ወደ እንደሳ ሄዶ ወደ ትግራይ መቀሌ ድረስ ደረስ ያን አመፅ የማዕከላዊ መንግስትና የትግራይ ባላባቶች ተባብረው ካከሸፉት በኋላ በአካባቢው ላይ ከባድ ከባድ ቅጣት ተካሂዷል። ያ ቅጣት የተካሄደበት አንዱ ምንድን ነው የሚለው ይሄ ደግሞ አሁንም የምነግረው መረጃ ምንድን ነው ያለው በአገረ ግዛት በቀድሞው የአገር ግዛት ሚኒስትር በኃይለ ስላሴ የአገር ግዛት ሚኒስትር የርስት ክፍል ውስጥ የተጻፈ ደብዳቤ አለ። ስለዚህ የሚያብራራ ምንድን ነው የሚለው፣ እነዚህ ራያ የሚባሉ ሰዎች በተከታታይ በአካባቢው ህዝብና በመንግስት ላይ ስላመፁ ዳግም ወደ አመፅ እንዳይነሱ በደንብ የሚያዳክም እርምጃ መወሰድ ያለባቸው፣ የሚወሰው እርምጃ እንደሚከተለው ነው ይላል። አንደኛ መሳሪያ እንዲፈጡ፣ ሁለተኛ ቅጣት ገንዘብ እንዲከፍሉ፣ ሶስተኛ ግን መሬታቸው በሙሉ በመንግስት እንዲወረስ ና ሁለት ሶስተኛው መሬት ለዋግና ለትግራይ ሰዎች እንዲሸጥ፣ አንድ ሶስተኛው መሬት ግን ራሳቸው የራያ ሰዎች በውድ ዋጋ ከመንግስት እንዲገዙ ይላል። ይህ ቅጣት ነው ለአካሄዱት አብዮት። በአገር ግዛት ሚኒስቴር የርስት ክፍል ውስጥ ተጽፎ ዶክሜንት በትእዛዝ የተሰጠ እንግዲህ ከአጼ ዮሐንስ ከወሰዱት እርምጃ በተከታታይ ይህኛው ደግሞ ሌላ ሪዝን አመጣ። ማለት ኮምፖዚሽኑን የሚቀየር ምንድን ነው፣ ሁለት ሶስተኛው መሬት በመንግስት ተወሰደ። ከመንግስት መግዛት ያለባቸው ማን ናቸው የሚለው ደግሞ ባለውለታዎቹ የትግራይና የዋግ ህዝቦች ይላል። ምክንያት ባለውለታ የሚለውን ምንድን ነው? ጣሊያንን ለመውጋት በተደረገው ርብርብ ከመንግስት ጎን ተሳትፈው ደማቸውን ስላፈሰሱ ኋላም ይሄኛው የወያኔ አመት ሲነሳ በዘማችነት መጥተው ስላንበረከኩልን መሬቱ ለእነዚህ ህዝቦች ብቻ እንዲሸጥ ይላል። በዛ መሰረት ተሽጦ በርካታ የአገውኛና የትግርኛ ተናጋሪ ህዝብ መሬቱ ለመያዝ ችሏል። ራያውስ መጡ። ስለዚህ የአጼ ዮሐንስን የሰፈራ ፕሮግራም የኋለኛውን የመሬት ግዥ ፕሮግራም አንድ ላይ ስታዋ ሄደው የራያ ህዝብ የፖፑሌሽን ኮምፖዚሽን ተቀይሯል።